ብሩክና ሀይሚ ተጣሉ ብሎ ለማመን ትንሽ ይከብዳል። እኔ አሁን ብሩክና ሀይሚ ከዚህ በፊት በጣም ብዙ ጊዜ ተናግሬ ነበረ የሚሰሩት ፕራንክ እኔ በኋላ ላይ የሆነ ጥል ውስጥ እንዳያስገባቸው ፈራ ነበረ። ምክንያቱም አንዳንዴ ትንሽ ፕራንካቸው ወጣ ያለ ነው በቃ እና፣ እባካችሁን እባካችሁን ይሄንን ፕራንክ ብታቆሙ ይሻላል ብሩክና ሀይሚ ብዬ በጣም ብዙ ጊዜ ስናገር ነበረ። እንግዲህ የተፈጠረው ነገር እጅግ በጣም ያሳዝናል። በተለይ ብሩክ የሆነው ነገር የእውነት እንግዲህ አሳዝኖኛል። በዚህ ደረጃ እንደዚህ ይሆናልም ብዬ አላሰብኩም ነበረ። ያው ሀይሚ ጥፋተኛ ነሽ፣ ያው ምንም ማንም ሰውም ሊወቅሳት አይችልም። እውነት መስሏት ነው እሷ እንደዛ ያደረገችው። ሜቢ ፕራንክ ልታረገውም ፈልጋ ሊሆን ይችላል። ጥሩ ነገር አስባ ሊሆንም ይችላል ብዙ ነገሮችን አብሮ ስላሳለፉ በእነሱ መሀል ላይ ጥሩ ነገርም ስላለ እሱን አስባ ሊሆን ይችላልና፣ ግን ፕራንኩ ትንሽ እየበዛ ስለመጣ እባካችሁን አቁሙ ብዬ ነበረ። አሁን ላይ የተፈጠረውን ነገር እስኪ አብረን ምና ይሆናል። አንዳንዴ ብሩክ የሚናገረው ነገር በቃ እውነት በጣም ይገርመኛል። ምክንያቱም ትክክል ነው በቃ ያለው ነገር ትክክል ነው። እንደዚህ አይነት ውሳኔ ለመወሰን የሚያደርሳት ነገር በተለይ ሄዳለው ካሁን በኋላ እኔና ብሩክ መገናኘት የለብንም ብላ እስከ ማሰብ ደረጃ ድረስ የደረሰችበት ምክንያት በግልጽ እንኳን ሳትናገር ተነስታ መሄዷ እጅግ በጣም ይከብዳል። ምክንያቱም ለሚተዋወቅ ሰው ራሱ ይከብዳል እንኳን ብሩክና ሀይሚ ሆኖ እባክን እባክን ግን ብሩክ በቃ ተረጋግተ ነገሮችን በሰከነ መንፈስ አይተ በተለይ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። በህይወት አጋጣሚ በጣም ብዙ ነገር ሊፈጠር ይችላል። ሰው ሰው ስለሆነ ሊሳሳት ይችላል፣ እና ያንን ነገር በማሰብ ተረጋግተ ነገሮችን ብታስተውል የተሻለ ነው ብዬ ነው ማሰበው። ምክንያቱም ሀይሚ መጥፎ ነገር አስባ ሊሆን አይችልም። እንደዚህ አይነት ነገር ስታረግ እኮ በጣም የሆነ ውስጧን የጎዳ ነገር ቢኖር ነው እንጂ አንተ ጎርታት ነው ማለት አይደለም። ያው በቤተሰብ መንገድም ሊሆን ይችላል፣ በተለያዩ ሰዎች። በተለይ ሶሻል ሚዲያ ላይ ያሉ ሰዎች እጅግ በጣም ስለምጠራጠራቸው የሚያረጉት ነገር እናንተ ለማጋጨት በጣም ብዙ ነገር ሲያደረጉ ስለነበረ ያንን ከማድረግ ወደ ኋላ ስለማይሉ ሀይሚ ጨክና አይደለም። በእርግጠኝነት ደግሞ አሁን በዚህ ሰዓት መምጣታዋ ደግሞ እንግዲህ ያው ስለምትወድ ስለምታስብልህ ነው ብዬ ነው የማስበው። አሁን ምንድነው ሀይሚና ብሩኬ መሀል እኔ ሌላ ሶስተኛ ሰው እንዲገባ አልፈልግም የነ አብርሃም እና የነ ሩታላ ህይወት ላይ አይተናል፣ በቃ ምን እንደተፈጠረ። ሶስተኛ ሰው ነው ነገሮችን ሲያበላሽ የነበረው እስከ ዛሬ ድረስ፣ ብዙ ነገሮችን ሲያረጉ የነበረው በነዛ ምክንያት ነው። እንግዲህ እና እንዲለያዩ የሚፈልጉ በጣም ብዙ ሰዎች አሉ። በተለይ ሀይሚና ብሩኬ በጭራሽ አብሮ እንዳይሆኑ የሚፈልጉ በጣም ብዙ ሰዎች አሉ። የምታስታውሱ ከሆነ ከአንድ ሁለት ወር በፊት ሀይሚና ብሩኬ ተጣልቶ በነበሩ ሰዓት ላይ ብዙ ሰው ማለት ይቻላል ሲረባረብ ነበረ ሞር ለማጣላት ማለት ነው። እና እነዚህ ሶስተኛ ሰው ህይወታቸው ላይ ዋጋ ስለሚያስከፍሉ ከእንደዚህ አይነት ሰዎች ብትርቁ የተሻለ ነው። ምንም ለእናንተ ህይወት ግድ የላቸውም። የራሳቸውን ህይወት ነው የሚመሩት። ስለሆነ ሀይሚና ብሩኬ ቁጭ ብላችሁ ተስማምታችሁ ወደ ፍቅራችሁ የምትመለሱበት መንገድ ብቻ ማሰብ ነው እንጂ የሆነ ችግር በተፈጠረ ቁጥር ብሩኬም እንደዛ ሌላ ሶስተኛ ሰው በጣም ባታስገቡ ቪዲዮ ላይ ራሱ ባይገባ እኔ ጥሩ ነው ብዬ ነው የማስበው። በዚህ ብሩኬ እውነት ነው ትክክል ነው የተናገረው። ነገር ግን ምንድነው አሁንም ቢሆን እሷ መታለች። በቃ በእሷ ምክንያት ነው እንደዚህ የሆንከው በጣም የታመምከው። ሆስፒታል ገብቶ ነው የወጣ። አንድ ቀን ሙሉ እንግዲህ ሆስፒታል ነው ያሳለፈ። እጅግ በጣም ሲረባረቡ ነበረ። የተፈጠረው ነገር ከባድ እንደነበረ ሲናገሩ ነበረ። ግን ብሩክ እዚህ ደረጃ ላይ እንዲደርስ ያደረገው ነገር በጣም ከልቡ ከልቡ ስለሚወዳት ነው። ሀይሚን ሊያጣት ስለማይፈልግ ነው። እሱም በተደጋጋሚ ያንን ቃል ነው ሲናገር የነበረው ምክንያቱም እሷ በሄደች ቁጥር እንደሚጎዳ እሷ በሄደች ቁጥር ችግር ውስጥ እንደሚገባ ያንን ነገር በደንብ ሲናገር ነበር። እኛም በበኩላችን ብሩክና ሀይሚ በጭራሽ እንዲለያዩ አንፈልግም። መሀላቸው በተለይ ሰው እንዲገባ አንፈልግም። አሁን በጣም ምፈራላቸው ነገር ይሄ ነገር እንደ ፕራንክ ታስቦ ከተሰራ ጥሩ ነው። ፕራንክ ስለሆነ ያው እኛም ፕራንክ ቢያደረጉ ይሻላል እርስ በርስ ከሚያደረጉ። ምክንያቱም በየጊዜው ፕራንክ ሲሰሩ ወደ ማይሆን ነገር እየተለወጠ ይመጣል። ሰውም መሀል ላይ ሲገባ ደግሞ ይጠቅማል። በእነሱ መሀል ገብቶ የሚጠቀም ሰው ነው የሚበዛ እንጂ ምንም ከነሱ ሕይወት ለነሱ ሕይወት የሚጨምሩ የሚቀንሱም ስላልሆነ እባካችሁን እባካችሁ በተለይ በሃይሚና በብሩኪ ዙሪያ ያላችሁ ሰዎች ጥሩ አይደለም። በአብርሃምና በሩታ ሕይወት ተምረናል፣ በጣም ብዙ ነገር ተምረናል። ዋጋ የሚያስከፍሉ ነገሮችን አይተናል። ያንን ነገር እንዳይደገም እነዚህ ልጆች መሀል እንዳይደገም እንዳይጣሉ ሰላም ሆኖ እንዲኖሩ ከመሃላቸው ብትወጡ የተሻለ ነው። ምንም አስታራቂ አያስፈልግም። ብሩኬ ማንም ሰው አይነግረውም። ሀይሚን ማንም ሰው አይነግራትም። እጅግ በጣም ብልህ የሆነች ልጅ ናት። አውቃት አለው በቃ እጅግ በጣም ጥሩ ሴት ናት። ከሁሉም ከሁሉም በተለይ ሶሻል ሚዲያ ላይ ካየኋቸው ሴቶች መሃል ሀይሚ በጣም በጣም ስነ ስርዓት ያላት እጅግ በጣም ጥሩ ሴት እንደሆነች አውቃለሁ። ብሩኬም ጸባዩ እጅግ በጣም የሚገርም በተለይ ለሀይሚ የሚገባት አይነት ወንድ ነው ብዬ ነው የማስበው። ስለዚህ መሀል ላይ የምትገቡ ሰዎች ጥሩ ነገር የምታደረጉ አይመስለኝም። ስለሆነ ከወዲሁ ራቅ ብትሉ ደስ ይለናል። አሁንም ያንን ነገር ነው ለመናገር ይህንን ቪዲዮ የሰራሁት እንጂ አብዛኛው ጊዜ በአብርሃምና በሩታ ኮንተንት ነው እኔ ምሰራ የእነሱን ጉዳይ ይመለከተኛል። የጋሽዬ ልጆች የሆኑት በሙሉ ላይ ቪዲዮ ምልከታችን እንሰጣለን። ምን እንደተፈጠረ የቪዲዮ ሪያክሽንም ይሁን እንደዚሁ ደግሞ እንግዲህ ሀሳብ አስተያየት ደግሞ መስጠታችን ግዴታ ስለሆነ ነው በዚህ ዙሪያ ማውራ። ስለዚህ እንግዲህ ሀይሚና ብሩኬ መሀል የምትገቡ ሰዎች እባካችሁን ተው። ቪዲዮ ላይም የተፈጠረው ነገር ለማጽናናት ወይም ደግሞ በተለይ ብሩክን ለመጠየቅ ታሙ ስለመጣ ወይም ደግሞ ሆስፒታል የወሰዳችሁ ልጆች ልትሆኑ ትችላላችሁ። ስላደረጋችሁት ነገር እጅግ በጣም በጣም ፈጣሪ ይስጣችሁ። ምክንያቱም አጠገቡ ስለነበራችሁ እሱንም ያገዛችሁት ብዬ ነው የማስበው። ግን የነሱ ህይወት መሀል ደግሞ መግባትም ትክክል አይደለም፣ በንግግር መፍታት አለባቸው ብዬ ነው የማስበው እያንዳንዱ ነገር። ስለዚህ ልክ ሲያወሩ እነሱ በተለይ ብሩኬና ሀይሚ ሲያወሩ መሀላቸው ላይ የሆነ ቃል እንኳን መወርወር የለባችሁ ብዬ ነው የማስበው ምክንያቱም ነገ ላይ እናንተ መሀል ላይ ነው የምትቀሩት። እነሱ ሲታረቁ ይታረቃሉ፣ ሲጣሉ ይጣላሉ። መሃል ላይ የሚቀር ሰው እየበዛ ነው። የነሀይሚና የነብሩኬ ጉዳይ ብቻ ሳይሆን የነ አብርሃምና የነ ሩታ ጉዳይ ላይ በደንብ በግልጽ ስላየን ያ ነገር ደግሞ እንዳይፈጠር አሁን ላይ ሳሳ የሆነ በቃ ይሄ ጥላ ይባልም በይዜ ሰዎች አለመግባባት ነው ብዬ ነው መወስደው ምክንያቱም ብሩክ አልተረዳትም። ሀይሚም በዛ በኩል ብሩክን አልተረዳሽም፣ እንጂ የተፈጠረው ትልቅ ጸብ ነው ብዬ አልወስደውም። ስለዚህ አሁን ይሄ ቪዲዮ ፕራንክ ቢሆን እኔ ተመኘው፣ በቃ ፕራንክ ቢሆን ደስ ይለኛል። ግን ፕራንክ አይመስልም። ነገሮች ክርር ብሎ እየመጡ ነው። ምክንያቱም ትንሽ ነገሮች ወደ ፕራንክ የነበሩትን ወደዚህ ማምጣት ይከብዳል። አሁን ኦዲንሱ ራሱ እውነቱን ለመናገር አይፈልግም በጭራሽ ሀይሚና ብሩኬ እንዲጣለ በጭራሽ አይፈልግም። ከተጣሉ ራሱ ለማስታረቅ የሚሮጥ ብዙ ነው ብዬ ነው የማስበው። ግን ለማስታረቅ የምትመጡ ሰዎች ደግሞ የባሰ እንዲጣሉ ታረጋላችሁ፣ ስለሆነ ከመሃል መውጣቱ የተሻለ ነው ብዬ ነው የማስበው። ለዛ ነው በተደጋጋሚ ሶስተኛ ሰው አያስፈልግም፣ ሶስተኛ ወገን ይቅርባችሁ ብዬ ሁሌም የምጮኸው በዚህ ምክንያት ነው። እና ብሩኬ እስኪ እሷንም ለመረዳት ሞክር አትፍታ ሊሆን ይችላል አዎ። ሳትናገር መሄዷ ትክክል አይደለም፣ ተገቢ አይደለም። ግን ስትመጣ ደግሞ በቃ እንድታጎርፍ አታድርጋት። በቃ የምር ከልቧ ስለምትወድ አስባ ነው የመጣችሁ። ተጨንቃ ነው የመጣችሁ። ያ ነው የሚሰማኝ። ቀላል ኮ ነው ችግር እንደተፈጠረበት ሰው ሆኖ ትልብ መጥፋት እኮ ነው እንጂ መሄድ እኮ አይደለም። መጥፋት እኮ ነው እንጂ አሁን መጥፋቷ ማለት ልክ ካሁን በኋላ ወደ ቪዲዮ አልመጣም ካሁን በኋላ ብዙ ነገር ተስፋ ቆርጫለሁ በብዙ ነገር ምናምን ብላ የተናገረችው ነገር ሀይሚ በግልጽ ለብሩኬ ብትናገር የተሻለ ነው። እንዳውም እዚህ ጋ ያሉ ሰዎች ገለል ካሉላት፣ በተለይ ብሩኬን ለብቻው ብታወራ የተፈጠረውን ነገር እሷ ላይ የተፈጠረ ነገር ደብቃ ማቆየት ስለማችል ብትናገር ብሩኬ ይረዳል ከምንም በላይ ሀይሚን በደንብ በእርግጠኝነት ይረዳታል። ምንም ቢታምም ብዙ ነገር ቢሆን ራሱ ሀይሚን ከመስማት ወደኋላ እንደማይል እርግጠኛ ነኝ። እሺ፣ ከእሱ ይተናነሳል እንዴ? ምን ይተናነሳል? ምን አልኩ? የጻፍኩ ላይ ምን ብዬ ነው ይልኩት አሁን? ምንድነው ሀይሚ በቃ እሱ የተናገረው ነገር በእንዴት ሊሆን ይችላልና? እባክሽን ተረጋጊ። እንግዲህ ሀይሚና በተለይ ብሩኬ ወደ ሰላም እንዲመለሱ እንግዲህ ያው እኛም ምኞታችን ነው። በተለይ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። አዳዲስ ነገሮች ሲኖሩ በተለይ በሀይሚና በብሩኬ ጉዳይም አዲስ ነገር ከተፈጠረ ነግራችኋለሁ። በተለይ እንግዲህ ሶስተኛ ሰው ሳይገባ ቀጥታ መረጃውን ለእናንተ ለማድረስ ሞክራለሁ። ምልከታ ግን መስጠታችን አናቆምም። ምክንያቱም እነሱ እንዲጣሉ በፍጹም አንፈልግም። ማወቅ ያለባችሁ ነገር በዚህ ቻናል ላይ የሚቀርቡ ቪዲዮዎች በሙሉ እናንተን ያስተምራል ከስተታት እናንተ ተምራችሁ በተለይ የራሳችሁን ህይወት መምራት ትችላላችሁ ብለን ስለምናስብ የራሳችንን ምልከታ አንሰጣለን፣ እና እስከ መጨረሻው ድረስ ከኛ ጋር መሆን ሞክሩ። እስከ መጨረሻው ማለት እንግዲህ ያው ቻናላችን ቤተሰብ ከሆናችሁ በጣም ብዙ ነገሮችን ታገኛላችሁ። ስለሆነ አዳዲስ ነገሮችንም በቅርቡ ይዘን ስለምንመጣ በተለይ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።